ሰላም ሰላም ወንድን እንኳን ወደ ቻናሌ በሰላም መጣችሁ እያልኩ ዛሬ ደግሞ በአዲስ እንግዳ መጥቻለሁ። ዩኒቨርሲቲ ጀምሩ በላይክ በኮሜንት በሰብስክሪት ጀምሩ። እስቲ ዛሬ የኢቴልጅን የምናቃለ ላስቸግሮች ብላ ለምን መታለች ከሷ ጋር ትንሽ ቆይታ እናደርጋለን። እሺ ሳርዬ ሰላም ነው፣ እንዴት ናችሁ? የዩቱብ ፋሚሊዎች እንዴት ናችሁ? ዛሬ አክስቴን አንድ ነገር ልጠይቅሽ ነበረ በፊት ዩቱብ አይ ቲንክ ሸጣሸዋል መሳሪያ እና ሸጠሸዋል። እንዴት ነው ነገሩ? ማለት ዩቱብ እንደ መሳሪያ አውቃለው እከታተል ከታተል ነበረ ከዚህ በፊትም አሁን ደግሞ አዲስ ዩቱብ ከፍተሻል፣ ጥሩ እይታ አለው፣ ጥሩ እየሄደልሽ ነው። እስቲ እኔም ዩቱብ ልጀምር ስለሆነ ከአንቺ የሆነ ትምህርት ለመውሰድ ስለ ዩቱብሽ አንዳንድ ነገር ብትይም እናአለን። በዚህ አጋጣሚ ለሌሎች ለሌሎችን ትምህርት ይሆናል ብዬ ነው የሚያስበው እንግዲህ። እውነት ነው በፊት ነበረ ዩቱብ ወደ 3400 ሰብስክራይብ ነበረኝ። እሱ ምን አደረግኩኝ? አንዳንዴ እኮ ያበሳጫል። ትዕግስት ከሌለ ያሰራል። የቱ ትዕግስት ይጠብቃል። ለምን መሰርሽ ነው? ያው በጣም እየሰራው ነበረ። ተከፋይ ሆንኩኝ። ሁለት ጊዜ ተከፈለልኝ። ከዛ በኋላ በሆነ ጊዜ ደግሞ በሶስተኛ ዙር ላይ ዶላሩ በጣም ዘገየብኝ። ከዛ ምን አደረኩ? ተናድጄ አይሩ ለምን እንደማጠኛላቅ ፍኔ ምን ያኔ እንግዲህ ስደት ነበርኩ፣ ሰው ነበርኩኝ አሁን ከሰው ቤት ስራ ጋር በቀ ሆነ ጭንቅኔ ቃለረ ምን አባቱ ብሸጥ ምን ጨናነቀኝ አልኩኝ። እና ወዲያም ለጨረታ ወተውት ጨረታ ልበል እንግዲህ። ከዛ በኋላ ሸጥኩት፣ ኢትዮጵያ መጥቼ ነው። ከመጣሁ በኋላ ነው። ከዛ ሸጥኩት። ወደ ሀያ አምስት ሺህ ብር ሸጥኩት። ሁለት ጊዜ ተካፋይ ሆኛለኝ። ከዛ በኋላ ዩቲ ኮምፒውተር ስኩል ጌታ ባለሆን ታዋቂያለሽ። ከዛ ምን እንዳለ ታወቂያለሽ። ለመመለስ እየሆ ለአንቺ እኮ ዋና ብር ልታገኝ ነው። ብዙ ምክሮች ቁጭ ላይ ከዛ ከፍቼ ደግሞ እርኩኝና በቃ ዝም ብዬሽ እንደቀልድ እየሰራሁ እየሰራሁ ወደ የሁለት መቶ ሰበስክሬን እንደሆነ ከእዛ በሄድኩት አዲሱ ዩቲዩብ ከእዛ ተመልሼ መጣሁ። በጣም ተስፋ ነው ያስቆርጠው። በጣም በጣም እኔ ለአንቺን ለሌሎችን ዘመን ሽ እንደ አንዳንድ ለሰዎች ትምህርት የመሆነው ነገር እያቀረች ለወደፊት ለአንቺ እንጀራን እንደውም ከዛ ምን ሆንኩኝ? ከዛ ማጣሁኝና በነገራችን ላይ ተስፋ አትቁረጭ የሚለው የሚመስልሽ የሆነች አንድ ቪዲዮ ይዘን የምትወጣ እኔ እንደ ቀልድ የሆነች ቪዲዮ ሰራሁኝ፣ እና ከመጣሁ በኋላ ስለ ካርጎ ምናምን ሰራው። እቺ ወዲያም ይዛ ወጣች፣ ወዲያም ሰብስክራይበሬን አሳደገችኝ። አሁን አንድ ሺ ምናምን ገብቻለሁ በአስራ አምስት ቀን ውስጥ በሁለት መቶ የነበርኩት ሴትዮዋ በቃ አንዴ እይታ ውስጥ ይገባያለሽ። ተስፋ ትቁረጭ። በጣም በጣም ብዙ ጊዜ ኢትዮ ኮምፒውተር ጌታ ባለው እናገረኝ ነበረ። አንድ ቪዲዮ በአንድ መጥቶን መውጣ ይለኛል ሁልጊዜ ነው የሚለው። ተስፋ ያስቆርጥሻል። አንደኛ የሚመስልሽ ኢንተርኔት መጠቀምሽ አይቀርም

በቃ ለጓደኞች ጥሩ ጥሩ ነገር ማስተማር ነው። ስለዚህ ተስፋ አትቁረጪ ስር ነው የምለው እስኪ ስለዚህ ያለው ነገር አይነ መስላ እንጂ ዜና ያዝ ምን ማክራለሽ? እስኪ አመሰግናለሁ። ዩቲዩበርሽን ደግሞ እያየሁ ነበር። በጣም ጥሩ ጥሩ ነገር እየለቀቅሽ ነው ለሰው አስተማሪ እና በጣም ሞቲቬት ያደረገኝ ቪዲዮሽን ሳይ ለምን አሁን አክስቴና አማክሬ እኔም ዩቲዩብ አልጀምርም በሚል ነው አንቺ ልጠይቅሽ የመጣሁት እና በጣም አመሰግናለሁ ስለ ምክርሽ። አሁን እኛ ላይ ዋይፋይ አለ አሁን ጋር የሁለት ዓመት አለና ከዚህ በኋላ ልጀምር። አሁን ን ያለው በኋላ ብዙ እንትን ምክሮችን ስለሰጠሽኝ ምክርሽን ተቀብዬ ዩቱብ ጀምራለሁ። ጠቃሚ ቪዲዮችንም እለቃለሁ ማለት ነው አይደለም? ቲክቶክ በጣም ብዙ እሱ እራሱ እኮ ጥቅም አለ አንዳንድ ማለት ኮንተንት የራሴን ኮንተንት ይዤ መቅረ መምጣት አለብኝ። በመዝሙር ብቻ ነበር የምለቀው፣ እሱም ጥሩ እይታ አለው። ግን የራሴን ኮንተንት ይዤ በወይቱ ወይ ደግሞ ቲክቶክ ለመስራት ሁለቱም ይቻላል። አራት አምስት መስራት ይቻላለች። ምን ሆነች ነው ቲክቶክ ነው በጣም ምርጥ ነው። እንደውም እሱንም ጎን ለጎን አሁን አሳድግ፣ በጣም እኮ እሄዳለሁ። ይቻላል፣ አሳድጋለሁ። ስለምክርሽ አመሰግናለሁ አክስቴ እና ደግሞ አክስቴን ዩቱቧን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ደግፏት። ተጠቃሚ ነው የምትሆኑት፣ ብዙ ጠቃሚ ጠቃሚ ቪዲዮችን ስለምትለቅ። አመሰግናለሁ አክስቴ። በቃ በዚህ አጋጣሚ ደግሞ እኔ የምላቸው ለእሷ ብቻ አለ የሚክር የሚለው እኔ ስሩ። ማንም ሰው ስራውን ቴክኖሎጂ ክፍት ነው፣ ማንም ሰው ስልክ አለ። በዚህ ስልክ ብዙ ስራ እየተሰራበት ነው። ዘወላ ውቀ በቃ ምንም ሌላ ብዙ እቃ ምንም አያስፈልግም። ኮምፒውተርም አያስፈልግም። በእጃችሁ ባለ ስልክ ነው ስራ የምትሰሩ። እና አንደኛ ጊዜ ሰዓት ማቃጠል ምንም አይጠቅምም። ጊዜያችሁ፣ ሰዓታችሁን አታቃጥሉ። ማንም ሰው በእውነት እኮ ነው ከልጅ እስካዋቂ ምን ላ የሰውን ቪዲዮ እያያችሁ ጭንቅላችሁ ኦፍ እያለ ከምትውሉ በየቀኑ በቃ በቀኑ እናቱ ጥይሶ ይወጣል። በቃ ያኔ ተጠቃሚ ትሆናለች፣ ተካፋይ ትሆናለች። እኔ ነው የሚመክራችሁ ውድ ነው የተከበረ ደሴ ፋሚሊ ቤተሰቦች፣ እንግዲህ ዛሬ በአጋጣሚ ነው ብዙ ብዙ የጀመርኳቸው ሀሳቦች አሉ፣ ብዙ ጥያቄዎች አሉ ያን ደግሞ ለጥያቄያችሁ ደግሞ መልስ ይመጣለሁ። ደሴ ሪፖርት ላይ እኮ ምንድነው ትመክሪ እኛ አዳዲሶች ወደ አረብ ሀገር ስንመጣ ያላችሁ ልጆች አላችሁ። በዚህ አጋጣሚችን ጣል አድርጌ አልፌ ደግሞ በሚቀጥለው ቪዲዮ ደግሞ ሰራለኝ። ሪፖርት ላይ ስንመጣ ምን አክል ብር ነው ይዘን የምንሄደው? ብዙ ብዙ ጥያቄ ይቀርቡልኛል። በዚህ አጋጣሚ አስተዋውቀ እንጂ ዛሬ ደግሞ ቪዲዮ ማርዘምን ያልፈለግኩ በሚቀጥለው ቪዲዮ ይሰራል። ብዙ ኮሜንት ነው የሚያስቀምጡልኝ። በነገራችን ላይ ቤተሰቦች፣ ስለዚህ ለምንድን ነው እኔ ችላ አልልም። ቤቴ ለ ገብቶ ኮሜንት አንብባለሁ ኮሜንት መለስ ያ ደግሞ ትልቅ ትዩትና ነው የጠየቅሽኝ ጥያቄ በተቻለሽ መጠን መመለስ ነው እኔ ደስ ይለኛል። ብዙ ጥያቄዎች ይቀርባሉ። ይትና ልጁ ደስ ይኛ ጣይቃ እንገዛለ እኔ ሁሉም ነገር በቃ ምቹ ነኝ። ሁሉም ነገር ኦኬ ብዬ በኮሜንታችሁ ማልስ። አሁን ደግሞ ይዤ የሚቀርባቸው ትምህርቶች አሉ ብዙ ጥያቄዎችን አቅርቧሉ። በቀደም ደግሞ ትናንት ወደ በቀደም የሸኘዋት ልጅ ነበረች። ቴ ልጅ ያታወቅያለሽ ድንቅ ነሽ ሸኝቻታለሁ። እሷ ልጅ ከሪፖርት እንደተመለሰች ብዙ ብዙ አሁን አዳዲስ ህጎች እየመጡ ናቸው። እንደ ድሮ ሮቶ አረፋበር ማየት ቀርቷል። በጣም ብዙ ብዙ ህጎች አሉ። በዛ ዙሪያም ሰርቻለሁኝ። ስለዚህ አሁንም ቢሆን በምክሬ በጥሩ ጥሩ ቪዲዮ ይመጣሉ። እኝ እንድን የተከበራችሁ ደሴ ፋሚሊ ቤተሰቦች ከተተውን አላበዘባችሁም። እንግዲህ መልካም ቆይታ ሁንላችሁ፣ በሰላም እንገናኝ። ባይ ባይ።